ናት። በሁለት ምዕራፎች ሲካሄድ የቆየው አጀንዳ ማሰባሰብና ተሳታፊ ልየታ የምክክር ሂደት የማጠቃለያ ሥነሥርዓት እየተካሄደ ነው። ከውጭ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ወደ ሩሲያ በማቅናት ከፕሬዝዳንት ቭላዲሚር ፑቲን ጋር ተወያዩ። ዜና መጽሔቱን በመምራት ስፈልግ ሙጬ በምልክት ቋንቋው ወሌላ እንዳለው በጋራ በመሆን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባን የምናልፈውም አብረነታችሁ አይል ላይ በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት ነፃ ገለልተኛና አሳታፊ በሆነ መንገድ እየተካሄደ መሆኑን ተሳታፊ የፖለቲካ ፓርቲዎች ገለጹ። ምክክሩ የክልሉም ብሎም የሀገሪቱን ችግሮች ይፈታሉ ብለው ተስፋ እንደሚያደርጉም ተሳታፊ የፖለቲካ ፓርቲዎች ተናግረዋል። ተጨማሪውን ከጌታቸው ገደፋው እንከታተል። በአማራ ክልል እየተካሄደ የሚገኘው ሁለተኛው ምዕራፍ ክልላዊ አጀንዳ የማሰባሰብ የምክክር ሂደት ቀጥሏል። በዚህ አጀንዳ የማሰባሰብ ሂደት ከሚሳተፉ ባለድርሻ አካላት መካከል የፖለቲካ ፓርቲዎች ይገኙበታል። አሚኮ ያነጋግራቸው እነዚህ የፖለቲካ ፓርቲዎች ሂደቱ ግልጽ፣ አካታችና አሳታፊ መሆኑን ተናግረዋል። ማንኛውም አጀንዳ አለኝ የሚል አካል የሚሳተፍበት አውድ የተፈጠረ ከመሆኑ ጋር ተያይዞ እኔ አሳታፊ ነው አካታች ነው ብለን ነው ምንወስደው። ምንም አይነት ገደብ የለውም። የትኛውም የፖለቲካ ፓርቲ የትኛውንም ሀሳብ እንዲያነሳ አጀንዳ አለኝ የሚለው እንዲያቀርብ ወደ ውይይት እንዲያመጣ እንዲያስመዘግብ የነበረው ሂደት የሚመሰገንና ለታሪክም ትልቅ ድርሻ ያለው ነው። ከዚህ በፊት በርካታ ችግሮችን የወለዱ ለሕዝባችን ሰላምና ልማት እንዲሁም የዲሞክራሲ ስርዓት ግንባታ እንቅፋት ናቸው ያሏቸውን አጀንዳዎች በነፃነት እየገለጹ ያሉበት ሁኔታ ነው ያለ። ከዚህ አንጻር እንግዲህ በጣም ገለልተኝነቱ በተሻለ መንገድ ነው ያለው ብለን ነው ምንወስደው። እኛ እንደ ድርጅት ማለት ነው ይዘን የመጣነውን አጀንዳ እንድንገልጽ አጀንዳ እንድያዝም እያደረግን ያለ ነው። አጀንዳ እንዲይዙ የተመረጡ አካላትም በራሳችን ምርጫ ነው እንግዲህ እነዚህ አካላትም የመረጥ ነው። ምክክሩ የሚስተዋሉ ችግሮችን በመፍታት የተሻለ ሀገራዊ ሰላምና መረጋጋት ያመጣል የሚል ተስፋ መሰነቃቸውንም ተሳታፊ የፖለቲካ ፓርቲዎቹ ገልጸዋል። ምንም ይሁን ምን ያሉትን ሀሳቦች ያሉትን አጀንዳዎች በጠረጴዛ ለማምጣት እየተደረገ ያለው ጥረት ከፍተኛ ነው። አይ ቲንክ ውጤት ያመጣል የሚል እምነት አለን። እምነታችን ከፍተኛ ነው። ለዛም ነው በነቃና በበቃ ሁኔታ እየተሳተፍ ነው ያለነው። ተስፋውን ጥሩ ነገርን አይቼበታለሁ። መጨረሻውን ባናቅም አንዳንዴ ከፍትፍቱ ፊቱ የሚባል ነገር አለና እድሉን አግኝተን በራሱ በዚህ ልክ እንደ ፖለቲካ ፓርቲ እንደ ማህበረሰብ ተወላጅም እንደ ኢትዮጵያዊም ስንወያይ ከዚህ የተሻለ ነገር መቼም ሊመጣ አይችልም። በጣም ታላቅ የሆነ ተስፋ የጣልንበት የምክክር ኮሚሽን ነው። ይህ የምክክር ኮሚሽን እንግዲህ በጣም በበርካታ ዘመናት አንድ ጊዜ የሚገኝ ነው። ኢትዮጵያ አምጣ የወለደችው እጅግ በጣም ትልቅ ተቋም ነው ብለን የምንወስደው። መፍትሄው ቁጭ ብሎ መነጋገርና መወያየት ነው የሚሉት የፖለቲካ ፓርቲዎቹ መገዳደሉ ይብቃ፣ ኑንም መካከር በሂደቱም ተሳታፊ ነን ሲሉም ጥሪ አቅርበዋል። የአማራ ሕዝብ መሠረታዊ ጥያቄዎች ይመለሱ ከተባለ ሀገራዊ ምክክርና ውይይት ተገቢ ነው የሚል እምነት አለ። በዚህ ሀገራዊ ምክክርና ውይይት ደግሞ ሁላችንም የማህበረሰብ ተወካዮች የፖለቲካ ፓርቲዎች፣ ሌሎች አካላትም ተሳታፊ በመሆን ጥያቄዎቻችን በማቅረብ ከሌሎች ወንድም ብሔር ብሔረሰቦችና ህዝቦች ጋር በመቀናጀት፣ በመነጋገር፣ በመወያየት ጥያቄዎቻችን እንዲረዷቸውና ተገቢውን ምላሽም እንዲያገኙ በማድረግ ስራዎችን መስራት መቻል አለብን። ሁላችንም አንድ ቤት ላይ ያለን ህዝቦች መሆናችን ተረድተን የየራሳችን የብሔራዊ ነጻነት የብሔረሰብ ነጻነታችን ተከብሮ ኢትዮጵያ ህን እድሏን በአግባቡ ከተጠቀምንና ሁሉም የማህበረሰብ ክፍል በተስፋው ልክ ውጤታማ መሆን ከተቻለ ሀገራችን ከገባችበት ውጥንቅጡ የወጣ የፖለቲካ ስርዓት እንወጣለን ብለን ተስፋ እናደርግበታለን። የተለያዩ ሀገራት እንደኛ አይነት ችግሮች ነበረባቸው። እነዚያን ግን ቁጭ ብለው በጠረጴዛ ዙሪያ ላይ ተወያዩ። አጀንዳ እንዲያዝላቸው አደረጉ። አጀንዳዎች ገለልተኛ በሆነ መንገድ መፍትሄ እንዲያገኙ አደረጉ። አገራቸው እንዲቀጥል አድርገዋል ማለት ነው። እኛ ጋር ማድረግ ያለብን ጣጥ ከመቀሰርና ዳር ላይ ሆነን ከመተቸት፣ እንደዛ አይነት የጋራ መድረኮች ተፈጥረው የጋራ የሆኑ አጀንዳዎችን ተዋይተን ተነጋግረን ተማምነን ወደ አንድ መምጣት ችግሮችን መፍታት እኮ ነው። ይህ አንዱ የችግር መፍቻው ውይይት መድረክ ራሱ መዘጋጀት ነው። ሀገርን የምናስቀጥልበት ሀገርን የምንጠብቃት ሀገርን የምንንከባከባት ደግሞ እንዲህ ችግሮችን በሰለጠነ መንገድ በምክክር መፍታት ስንችል ነው። ስለዚህ አሁን ሀገር የያዘችው ሀገር እየመከረችበት ያለው መንገድ እጅግ የሚመሰገን የሚወደስ ከችግሮቻችን የምንወጣበት ትልቅ መንገድ ስለሆነ ይህ ተጠናክሮ መቀጠል ያለበት አሉ። የሚባሉ ጥያቄዎችን በነጻነት ያለ ገደብ በማንሳት ውይይት ማድረጋቸውንም ነው የፖለቲካ ፓርቲዎቹ የገለጹት። ወደ ልዩ ጥንቅር ዘገቦቻችን ስናልፍ ብዙ ወጣቶች በተለያየ የስራ ዘርፍ ተመርቀው የመንግስት ስራ ቅጥር ሲጠባበቁ ማየት የተለመደ ነው። በሌላ በኩል በራሳቸው ጥረት ከትንሽ ነገር ተነስተው ሌሎች ወጣቶችን የስራ እድል ተጠቃሚ የሚያደርጉም አሉ። ታዲያ በባህር ዳር ከተማ ዩኒቨርሲቲ ትምህርቱን የተከታተለ ጎን ለጎን በጋርመንት ስራ በመሰማራት አሁን ላይ ከራሱ አልፎ ሰባ ለሚደርሱ ወጣቶች የስራ እድል መፍጠር የቻለውን ወጣት ተሞክሮ ማማነሽ ገኔ ታስቃኝናለች። የወጣቱን ጥረትና ስኬት ከራሷ አንደበት እንከታተል ስሜ በልስቲ ጥላውን እባላለሁ። በልስቲ ጋርመንትና የፋሽን ዲዛይን ማሰልጠኛ ተቋም የድርጅቱ ባለቤት እና መስራች ነኝ። ወደዚህ ስራ ስገባ የመጀመሪያ ያው በባህር ዳር ዩኒቨርሲቲ እየተማርኩ ነው፣ ወደዚህ ስራ የጀመርኩት ማለት ነው። የሆነ ኢንተርፕራይዞች የሚሰሩበት ቦታ ገኘኝ እና እየተንቀሳቀስ ሁሉ ነበር፣ አጋጣሚ ሲንቀሳቀስ የነበረ በሰዓቱ ለምን አልጠይቅም ምናምን ብዬ እጅ ስጠቃቸው እንዲህ እንዲህ ነበር ምማር ባህር ዳር ዩኒቨርሲቲ ነበር ምማር ና በተርፍ ሰዓቴ መጥቼ ባህይ ይፈቅድልኛል ወይ ምናምን ስላቸው እንዴ ችግር የለውም፣ እንደውም እኮ እኛ እንድታግዙን ወይም እንድትረዱን ይቻላል። ስለዚህ በፈለግከው ሰዓት በሚመች ሰዓት እየመጣ ማየት ትችላለህ ምናምን ሲሉኝ እሺ ብዬ እኔም ሀሳቡን ተቀብዬ ክላስ ሳይኖረኝ ሳይኖረኝ እዛ ተቋም መጀመር እና መስራት ጀመርኩኝ። ከዛ በኋላ በክፍት ሰዓቴ 800 የተከፈለኝ ኮፒ አንዳንድ ነገሮች ይችላል ነበር ከፍ አድርጌ በመቆጠብ በሰዓቱ አንድ ማሽን የምንከራየው 300 ብር ነበር እና ያን 300 ብር ተከራይቼ መስራት መንቀሳቀስ ጀመርኩኝ። በክራይ ማሽን የራሴ መግዛት ቻልኩኝ ማለት ነው። አንድ ማሽን ገዛው። ከዛ ያንን በክራይ ቦታ አመቻቸውኝና ሁለት ሶስት ማሽን እያልኩኝ ወዲያውኑ የሰራሁኝ ልክ ላስቆይቼ፣ ጎን ለጎን ቅጥሩን አልተውኩትም ግን ጎን ለጎን ማታ ላይ እንዲሁ እየሰራሁኝ ጎን ለጎን ደግሞ መስራት እንትን አልኩኝ። ከሰራው በኋላ ደግሞ ተጨማሪ ማሽን እንደገና መግዛት አለብኝ ብዬ ተጨማሪ ማሽን ገዛሁ። ከዛ አምስት ማሽን ደረስኩኝ። ዩኒቨርሲቲ ተማሪ ብዬ አምስት ማሽን ደረስኩኝ። ሰራተኛ እንት ማለት ጀመርኩ። ሰራተኛ መቅጠር ጀመርኩኝ። ከዛ እነሱን ይዤ ደግሞ ልክ እንደዛ እያደረኩኝ ዩኒቨርሲቲ እስከምጨርስ ወይም ደግሞ ክላሱን እስከምጨርስ ድረስ አስር ማሽን ደረስኩ። አስር ማሽን ከደረስኩኝ በኋላ ያንን ወደ ጥቃቅንና አነስተኛ ደራጀት አለብኝ ብዬ ጥያቄ ወደ ዳግማዊ ምኒልክ ክፍለ ከተማ ጥያቄ አቀረብኩኝ። 13 ወደ 14 ልንገባ ስንል ማለት ነው። ያንን ከብዙ ወጣ ውረድ በኋላ ቦታ እንዲፈቀድልኝ ወይም ደግሞ ቦታ እንዲሰጠኝ ሆንኩኝ ማለት ነው። የሆነ ቻሌንጅ ሲደርስብኝ ወይም ደግሞ የሆነ ችግር ሲደርስብኝ እኔ ያን ችግር ደረሰብኝ ብዬ ወደ ኋላ ማፈግፈግ ሳይሆን ያለብኝ ምንድን ነው ፊት ለፊት ለመጋፈጥ መሞከር ያንን ባደረጉ ጊዜ ስኬታማ መሆን ይችላሉ ማለት ነው እና እኔም ደግሞ ያንን ነው እየተጠቀምኩ ሄድኩኝ። ለምሳሌ ጎን ለጎን ምን አደርጋለሁ እኔ ስልጠና ሰጣለሁ። ጎን ለጎን ስልጠና የወሰዱት ልጆች ወደ ቅጥር ቀጥታ እንዲገቡ አደርጋለሁ። ከኔ ያንስ ከስድስት ወር እስከ አንድ ዓመት እንዲሰሩ አደርጋለሁ። እያሰለጥንኳቸው ልጆች ነው። ራስ ማራ ይባላል። ስልጠና ላይ በደንብ ሰልጠነና እነሱም ሁሌም የራሱን ተሞክሮ ያጋራናል። እሱ ያለፈበትን ሕይወት እና ታሪኩን ስለሚነግረና እኛም በእሱ መንገድ ለመስራትና እየሰራ ነው እንገኛ ከእሱ የተማርሁኝ በተስፋ አለመቁረጥን እና በራስ መተማመን ስሜ ዝምታ እዚህ የቀሚስ ስልጠና ለመሰልጠን ፋሽን ዲዛይን ለመሰልጠን ነው የመጣሁት እና መጀመሪያ የልብሱን ውስጄ ነበር ከዚህ በፊት እና አሁን የቀሚሱን እየወሰድኩ ነው እና በዚሁ መስራት እፈልጋለሁ። ያው አሪፍ ነው ስልጠናው እዚህ ያለው ነገር። ተስፋ ትቁረጡ፣ ችግሮችን ቀስ በቀስ መፍታት ትችላላችሁ ምናምን እያለን በጣም ብዙ ነገር ከሱ የተማርነው ነገር አለ። እኔ ምንም አልነበረኝ። እግዚአብሔር ነው የሚያውቅ የኔን ሁሉን ነገሬ ምንም አልነበረኝም ከዜሮ ነው የተነሳው። አሁን ካለውበት ሰራተኛ ከ30 እስከ 40 ሙሉውን በማታውም በቀኑም ማታም ሰጣለሁ፣ ይሰራሉ በቀኑም በማታውም እንዲሁ እንትን ተብሎ እስከ ሰባ ድረስ ነው የደረስኩበት ነገር ነው ያለው። ባለኝ ሰራተኛ ብዛት እነዚህ ሁሎቹ እዚሁ ሰልጠን የተቀጠሩ ናቸው። ከውጭ ማስገባት አንችልም። ስሜ ምን አለ ተስፋውን ባላለው ያው የበለስቲ ጋርመንት ሰራተኛ ነኝ። ምሽት ላይ ብዙ ጊዜ አድራለሁ ብዬ እኔ ራሱ አስቤ አላውቅም ነበረ። ግን ስራው ደስ ይላል። በዛ ላይ ደግሞ ቀን ከምንውልበት ብሩ ጨመር ያለ ስለሆነ እናድራለን። ቢያንስ ከሳምንት ከሶስት እስከ ሁለት ቀን ሁሉ ሰራተኛ ካልደከመው ሶስት ቀን እንትንላለን፣ ከደከመው ግና ሁለት ቀን ምናምን። ዋዳር የምንሰረው 2016 ላይ እንዲሁ 2017 ላይም በተመሳሳይ አሁንም የወርቅ ዋንጫና የወርቅ መዳሊያ ተሸላሚኛለሁ። ባለፈው አመት 2016 የወርቅ ዋንጫና የወርቅ መዳሊያ ነው ተሸላሚ ወጥቶ ያለው እና በዚህ ለኔ የሞራል ድጋፍ ወይም ደግሞ የሞራል እድገት ነው። ለኔ ትልቅ ነገር ነው፣ ትልቅ ስኬት ነው። እንግዲህ ወደፊት ህልሜ አንደኛ ድርጅቱን ወደ ኢንዱስትሪ ማሳደግ ህልም አለኝ። ድርጅቱ ወደ ኢንዱስትሪ አድጎ ለብዙ ወጣቶች አንድ ሺ ከሁለት ሺ በላይ ሰራተኛ ቀጥሬ በስሩ የማሰራት ከዛ ደግሞ ዲፓርትመንት የመለየት እንዴት ማለት ይሄ ከፋሽን ዲዛይን አሁን ከቡታ ጥበት አንጻር እንዴት ነው እያደረኩኝ ያለሁ። የፋሽን ዲዛይን ስልጠናውንም አብሬ ነው የምሰጣቸው። በፋሽን ዲዛይን ስልጠና ውስጥ ስፌትና ዲዛይን፣ ጥልፍና ዲዛይን፣ ስዕልና ሞዴሊንግ አብሬ ነው እየሰጡ ያሉ። እነዚህ ነው ተጨማሪ። በዛ ላይ ደግሞ ጋርመንት አለ። እነዚህን የየራሳቸውን ዲፓርትመንት ሰጥቼ እንደገና የሜካፕ አርትስ ሜካፕ የፋሽን ውስጥ ሜካፕ አርቲስት ያስፈልጋል። እነሱን የእያንዳንዱ ዲፓርትመንት አድርጌ እያንዳንዳቸውን ተከፋፍለው እያንዳንዱ ክላስ ኖሯቸው እያንዳንዱ ቢሮ ኖሯቸው እንዲሰራ ነው። ያንን ነው ፕላን አድርጌ የተንቀሳቀስኩኝ ያለሁኝ። አኗኗርን ያዘመኑ በዝቅተኛ ዋጋ በአጭር ጊዜ የሚገናቡ ዘመናዊ ቤቶች በዓለማችን የግንባታውን ኢንዱስትሪ እየተቆጣጠሩት ይገኛሉ። በህትመት የምናውቀው ስሪዲ ቴክኖሎጂ ቤት ማተም ጀምሯል ይልናል ተከታዩ የሀረገወይን ታደሰ ዘገባ፣ አብረን እንከታተል። ከሁለት ሳምንት ባልበለጠ ጊዜ ደረጃውን የጠበቀ የኮንክሪት ህንፃ ተገነባ የሚለውን ዜና ቢሰሙ ምን ይላሉ? በዓለማችን ያሉ ጠበብቶች የግንባታ ኢንዱስትሪውን በማራቀቅ በቀናት ውስጥ ተገንብተው ለመኖሪያ ዝግጁ የሆኑ ቤቶችን እየሰሩ ነው። ይህን ለማድረግም ስሪዲ ፕሪንተር የተባለውን ሮቦቲክስ መሳሪያ ይጠቀማሉ። መሳሪያው በጥበብ የተካነ ሰዓሊ ይመስል ኮንክሪቱን መሬቱ ላይ አስተካክሎ መስመሩን ሳይስት ይቀባል። እንደ ወረቀት ቤት የሚያትመው ይህ መሳሪያ ወራት የሚፈጀውን ስራ በቀናት ውስጥ ጥራቱን በጠበቀ መልኩ ያከናውናል። በዓለማችን በተለያዩ ሀገራት የሚገኙ በግንባታው ዘርፍ ላይ የተሰማሩ ድርጅቶች ይህን መሳሪያ በስፋት እየተጠቀሙበት ነው። በስሪዲ ፕሪንተር ቤት እንዴት ይሰራል? በቅድሚያ የኮንክሪት ዱቄት ከውሃ አፈርና ሌሎች ንጥረ ነገሮች ጋር ይቀላቀላል። ከዛም ወደ ማተሚያ መሳሪያው ይጨመራል። ማሽኑን የሚቆጣጠረው ኮምፒውተር ላይ ደግሞ ቤቱ እንዲኖረው የሚፈለገው ንድፍ ወይም ዲዛይን ይጫናል። በቃ ከዛ በኋላ ያለ ተሸካሚ፣ ያለ ቀጥቃጭ፣ ያለ አናጺ፣ ማሽኑ የገባለትን የቤት ንድፍ ወይም ዲዛይን ተከትሎ ለኤሌክትሪክና ሌሎች ዝርጋታዎች ቦታ ክፍት እየተወ ተራ በተራ ኮንክሪቱን እየደረደረ ስራውን ይቀጥላል። የሰው ጉልበት ለመስኮት ለውስጥ ዝርጋታና ለጣራ ንጣፍ ብቻ ጥቅም ላይ ይውላል። ስሪዲ ፕሪንተር ፈጣን፣ ወጭ ቆጣቢ እንዲሁም ብክነት የለሽ ነው ይሉታል ባለሙያዎች። መሳሪያው የሚፈለገውን ግብዓት ብቻ ስለሚጠቀም የሚባክን ነገር አይኖርም። በውጭ በኩልም ቢሆን ሰላሳ በመቶ አንድ ቤት ለመገንባት የሚወጣውን ገንዘብ ይቆጥባል ተብሎለታል። አንድ ቤት ገንብቶ ለማጠናቀቅ የሚፈጀውን ጊዜም ቢሆን ከሁለት እስከ ሶስት እጥፍ ባነሰ ይቀንሳል። በስሪዲ ፕሪንተር ቤት የሚሰራ አንድ ቤት ሰሪ የቀን ሰራተኛ ወጪ በዛብኝ የሚለው አያሳስበውም። አንድ ቤት ለመገንባት ሰላሳ ሰው ያስፈልግ እንደሆነ ቴክኖሎጂው ቁጥሩን ወደ ሶስት መቀነስ ይችላል አንድ ኮምፒውተሩን የሚቆጣጠር ሌላ ኮንክሪቱን የሚያቀላቅል ሶስተኛ ደግሞ ሂደቱን የሚቆጣጠር ሰው ብቻ በቂ ነው በስሪዲ ፕሪንተር የተገነባ አንድ ቤት በእሳትና ጎርፍ አደጋዎች ይወድማል የሚለው እንደማያሰጋውም እየተነገረ ነው እንደ ኢትዮጵያ ላሉ በመኖሪያ ቤት እጥረት የሚሰቃዩ ዜጎች ባሉበት ሀገር ይህ የስሪዲ ፕሪንተር አማራጭ እንደ ትልቅ የምስራች ሊቆጠር ይችላል። ሕግ የአዋጆች የደንቦችና የመመሪያዎች ስብስብ ሆኖ ለዜጋዎች መብትን የሚያጎናጽፍ ግዴታን ደግሞ የሚጥል ነው። ሕግ በማህበራዊ በኢኮኖሚያዊና በፖለቲካዊ ሁነቶች ዙሪያ ያሉ ግንኙነቶችን፣ መስተጋብሮችና ትስስሮችን የሚያስተዳድር የሚመራና የሚያረቅም ነው። ዘጋቢያችን ጌታቸው ስንታየው ጉዳዩን በዝርዝር ያስቀኝናል። ህግ የሰዎችን ወይም የተቋማትን ተግባርና ግንኙነት የሚገዛ ትዕዛዝ ነው። ህግ ያዘዘው ነገር ባልተፈጸመ ጊዜ የሚያስከትለው ኃላፊነት ወይም የሚጥለው ቅጣት አለው። እንዲሁም ግለሰቦች ወይም ህብረተሰቡ የሚመሩበትን ስርዓትም ወሳኝ ነው። ህግ ባህሪዎቹ በሃይማኖት በልማድ ወይም በሞራል ከሚቀመጡ ፈቃዶች ወይም ክልከላዎች ይለያል። እንደ ህግ ሁሉ የሰዎችን ተግባር በተለይ ስነ ምግባራቸውን ለመወሰን የሚችሉ ቢሆንም በዘመናዊ የመንግስት አስተዳደር ውስጥ ህግን የተለየ የሚያደርገው ዋናው ምክንያት ልዩ ስርዓት ባለው መልኩ ተቀምጦ በሁሉም የህብረተሰብ ክፍል በፈቃደኝነት ብቻ ሳይሆን በግድም እንዲከበር የሚያደርገው የተደራጀ የመንግስት ድጋፍና ኃይል ያለው መሆኑ ነው። በአማራ ክልል ፍትህ ቢሮ የፍትሐ ብሔር ጉዳዮች ዳይሬክቶሬት ዳይሬክተርና የክልል አቃቢ ህግ አቶ መንበሩ ማናዬ የሚናገሩት ህግ አንድ ወጥ የሆነ ትርጉም እንደሌለው ገልጸው አብዛኛዎቹ የህግ ምሁራን የሚስማሙበትን ትርጓሜ ያስረዳሉ። ህግ ማለት የዋጆች፣ የደንቦች እና የመመሪያዊ ስብስብ ሲሆን ይህም ለዜጎች መብት ህግን የሚያጎናጽፍ ሲሆን በአንጻሩ ደግሞ ግዴታን የሚጥልበት ሁኔታ አለ። ህግ የሰዎችን ማህበራዊ መስተጋብር፣ የሰዎችን ኢኮኖሚያዊ ትስስር እና ፖለቲካዊ ቁርኝቱን የሚመራ የሚገዛ፣ የሚያስተዳድር ትልቅ የሰላም መሳሪያ ነው። ሰዎች በማህበራዊ መስተጋብር ግጭቶች ይፈጠራሉ። በዕለት ከዕለት ማህበራዊ ትስስራቸው ግጭቶች ይፈጠራሉ። እነሱን ግጭቶች አስቀድመው ግጭቶች እንዳይፈጠሩ የሚከላከል፣ ግጭቶች ሲፈጠሩ ደግሞ በህግ አግባብ አለመግባባቶችን የሚፈታ የሚገዛ ህግ ነው። ህግ የሰላም ዋስትና ነው የሚሉት አቃቢ ህጉ የመኖርን ተስፋ የሚያረጋግጥ ትልቅ መሳሪያም ነው ብለዋል። ህግ የሰላም ዋስትና የመኖርን ተስፋ የሚያረጋግጥ ትልቅ የሰላም መሳሪያ ነው። የዜጎችን ሰብአዊ እና ዲሞክራሲያዊ መብቶች የሚያጎናጽፍ መሳሪያ ነው። በአጠቃላይ ህግ በማህበራዊ እና በኢኮኖሚያዊ እና በፖለቲካ ያሉ ግንኙነቶችን፣ መስተጋብሮችን፣ ትስስሮችን የሚያስተዳድር የሚመራ እንዲሁም የሚያርቅ ነው ብሎ መደምደም ይቻላል። ህግ በአጠቃላይ የራሱ መለያ ባህሪ ያሉት መሆኑንም የፍታ ብሔር ጉዳዮች ዳይሬክተሩ ያብራራሉ። ህግ ጥቅል ነው ጠቅላላ ነው። ይህ ማለት ህግ ሲወጣ ለግለሰቡ ብቻ ሳይሆን ለጥቅል ማህበረሰቡ፣ ለጥቅል ሰዎች፣ ለጥቅል ዜጎች ብሎ የሚወጣበት ሁኔታ አለ። ለአብነት ብንወስድ ዓለም አቀፍ የተባበሩት የሰብአዊ መብት የቃል ኪዳን ሰነድ አንቀጽ ሶስት ላይ ማንኛውም ሰው በህይወት የመኖር የአካል ደህንነት የነፃነት መብት ያለው መሆኑ ተደንግጓል። ስለዚህ ማንኛውም ሰው ነው የሚለው ለከበደ ለተሰማ ወይም ለወልደ ለስላሴ ተብሎ የሚወጣ አይደለም። አጠቃላይ ጸበው ለጠቅላላ ተብሎ የሚወጣ መሆኑ ነው። ሌላኛው መለያ ጸበው ህግ የማህበረሰቡን የዕለት ከዕለት ክንውን የማህበረሰቡን የዕለት ከዕለት ትስስር የሚቆጣጠር ነው። የሚቆጣጠረው በመፍቀድ በተመሳሳይ በመከልከል እና በማስገደር ነው። ሌላኛው አንድ የህግ መለያ ጸበው ህግ ቀጭ ነው። ህግን የሚጡሱ ሰዎች ሁሉ በህግ የሚቀጡበት የህግ ስርዓት አለ። አንዱ ቀጭ ከሆኑ ህጎች የኢፍሪ የወንጀል ህጋችን ነው። በወንጀልነት ፈርጁ ያስቀመጣቸውን ጉዳዮች የተላለፈ ሰው የሚቀጣበት ሁኔታ አለ። ቀጭነቱ ደግሞ ሰዎችን ለማስተካከል፣ ሰዎችን ለማረም፣ ሰዎች ከነበረባቸው የህግ ጥሰት ተመልሰው በህግ ፈር ስራቸው ሁሉ ገቢራዊ እንዲያደርጉ ህግ አክባሪ እንዲሆኑ ለማስተካከልና ወደነበረበት ማህበራዊ ቀይ ለመመለስ አላማ ንግቦ ይወጣል። ከአማራ ሚዲያ ኮርፖሬሽን በቀጥታ እየተላለፈላችሁ የሚገኘው የዕለተ ቅዳሜ የእኩለ ቀን ዜና መጽሔት ነው በመከታተል ላይ ያላችሁት። የተከበራችሁ ተመልካቾች ስለ አብሮነታችሁ እጅግ አድርገን ነው የምናመሰግነው። በዚሁ የምናልፈው በቀጥታ ወደምንመለከተው ዘገባ ይሆናል። ያለፉት ሰባት ቀናት በሁለት ምዕራፎች ሲካሄድ የቆየው አጀንዳ ማሰባሰብ ና የተሳታፊ ልየታ የምክክር ሂደት የማጠቃለያ ሥነ ሥርዓት እየተካሄደ ነው። በሂደቱ በሀገራዊ ምክክሩ ክልሉን የሚወክሉ ተሳታፊዎች ና የተለያዩ አጀንዳዎች ለሀገራዊ ምክክር ኮሚሽን ርክክብ ተደርገዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን በስፍረው የሚገኘው ዘጋቢያችን አብዮት ከፋለ በቀጥታ መስመራችን ላይ ይገኛል። አብዮት፣ እንደምንውልሃል። በመድረኩ ምን ምን ጉዳዮች ተነሱ የሚለውን አጠር አድርገህ ለተመልካቾች አድርሰለን። አመሰግናለሁ ስፈልግ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የምክክር ምዕራፍ ሂደቱን ሲያከናውን ቆይቷል። ላለፉት ሰባት ቀናት በሁለት ምዕራፎች ሲያከናውናቸው በቆዩ መርሀ ግብሮቹም ከ4500 በላይ ከየወረዳዎቹ የህብረተሰብ ተወካዮች መጠው የምክክር መድረኮችን ሲያካሂዱ ቆይተው እንግዲህ 207 ተሳታፊዎችን መርጠዋል ማለት ነው ለሀገራዊ ምክክሩ ተሳታፊ የሚሆኑትን ከዚህ በተጨማሪም እንግዲህ በሀገራዊ ምክክር በኮሚሽን በምክክር ሂደቱ አምስት የተለዩ አጋር አካላት አሉ፣ ተሳታፊ አካላት አሉ። ከነዚህ መካከል የማህበረሰብ ተወካዮች፣ የመንግስት ተቋማት፣ ሲቪክ ማህበራት ሲባል የሃይማኖት ተቋማትንና የሲቪክ ማህበር ተቋማትን ጨምሮ ያካትታል ማለት ነው። የፖለቲካ ፓርቲዎችና እንግዲህ እነዚህ አካላት ተሳትፎ ሲያደርጉ ቆይተዋል ማለት ነው። በየዘርፋቸውና በጋራ ውይይቶችን ሲያካሄዱ ቆይተዋል። በአማራ ክልል እንግዲህ የአማራ ሕዝብ እንዲፈቱለት የሚሻቸውን ጥያቄዎች ለይተው ለሀገራዊ ምክክሩ በአጀንዳነት እንዲቀርቡ ከማድረግ አኳያም የነቃ ተሳትፎ ሲካሄድበት እንደቆየ በተለያዩ ዘገባዎችም እንግዲህ አማራ ሚዲያ ኮርፖሬሽን መረጃዎችን ሲያደርስ መቆየቱ ይታወቃል። እንግዲህ በዛሬው ዕለት ደግሞ ላለፉት ሰባት ቀናት በሁለት ምዕራፎች ሲያከናውናቸው የቆዩ የአጀንዳ ልየታና የተሳታፊ ልየታ መርሃግብር የማጠቃለያ ሂደት ነው። እንግዲህ ዛሬ የሚከናወነው በዚህ ማጠቃለያ ሂደት ከተለያዩ የህብረተሰብ ክፍሎች ከአምስቱም ተሳታፊ አካላት ማለት ነው፣ ዘርፎች ማለት ነው፣ የተውጣጡ የአማራ ክልልን የሚወክሉ አጀንዳዎች ተለይተው በዛሬ ዕለት ለሀገራዊ ምክክር ኮሚሽኑ የርክክብ ስነ ስርዓት ነው እየተካሄደ የሚገኘው ማለት ነው። ከዚህ በተጨማሪም እንግዲህ ቀደም ሲል ከጠቀስኳቸው ከአምስቱም ተሳታፊ አካላት የተውጣጡና የተመረጡ በሀገራዊ ምክክሩ ተሳትፈው የአማራ ክልልን ወክለው ችግሮች እንዲፈቱ፣ በውይይት እንዲፈቱ በማድረግ በኩል ሚና አላቸው የተባሉ የተለዩ ግለሰቦችና የህብረተሰብ ክፍሎች ተለይተው እዚሁ አልቀዋል ማለት ነው ውሳኔው ተመርጠው ጨርሰዋል። የነዚህም እውቅና ዛሬ ይደረጋል። እነዚህ መርሀ ግብሮች እንግዲህ በተለይም ሀገራዊ ምክክሩ በተለያዩ የሀገራዊ ምክክር ኮሚሽኑ በተለያዩ ክልሎችና ከተማ አስተዳደሮች ሲያከናውናቸው የቆዩ ተግባራት ነው። በአማራ ክልልም ዛሬ የተጠናቀቁ ማለት ነው። በቀጣይ እንግዲህ እነዚህ ከየክልሉና ከየከተማ አስተዳደሩ የተውጣጡ የተመረጡ ተወካዮች በሀገራዊ ምክክሩ በጋራ ተሳትፈው ኢትዮጵያን የሚያሻገሩ ሀሳቦችን በማመንጨት መፍትሄ በማመላከት የራሱ የሆነ ሚና አለው ተብሎ ይጠበቃል። እንግዲህ በእስካሁኑ ሂደት እንግዲህ የተለያዩ የህብረተሰብ ክፍሎች የነቃ ተሳትፎ ሲያደርጉ ቆይተዋል። ሁሉም የተመረጡ ግለሰቦች፣ ተቋማት፣ የሀገራዊ ምክክር ኮሚሽኑ የኢትዮጵያ ህዝብ፣ የአማራ ክልል ህዝብ እንዲፈቱለት የሚሻቸው ሀገር በቀጣይ እንድትሻገር ካለችበት ችግር ወጣ የተሻለች ሀገር እንድትሆን የሚያደርጉ ሀሳቦችን በማመንጨት በኩል የነቃ ተሳትፎ ሲያደርጉ ቆይተዋል የሚል በዚህ በማጠቃለያ መርሃ ግብሩ ላይ ሲነሳ ነበር። እንግዲህ ይህ ማጠቃለያ መርሃ ግብሩ እነዚህን ሁነቶችን እያከናወነ ቆይታ ያደርጋል የሚያደርግ ይሆናል። ለአሁኑ ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ሲፈልግ አብዮት ላደረስከን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ይሆነላ ወደ ልዩ ጥንቅር ዘገባዎቻችን ስንመለስ በሱስ የተጠመዱ ወጣቶች ቁጥር ከቀን ወደ ቀን መጨመሩ አሳሳቢ ደረጃ ላይ መድረሱ ይነገራል። በሲጋራ በአልኮልና ጫት ሱሶች የሚጠመዱት ወጣቶች ጊዜና ቦታ ሳይመርጡ የተጠመዱበትን ሱስም ለማርካት ይሯሯጣሉ። በሱስ ተጋላጭ የሆነው አብዛኛው የሕብረተሰብ ክፍል ወጣቱ እንደሆነም ይነገራል። ባቻ ግፊት ወደ ሱስ እንደሚገቡም የሱስ ተጠቂዎች ይናገራሉ። አማረ ሊቁ ከዘርፉ ባለሙያ ጋር ያደረገውን ቆይታ ተከታትለን እንመለስ። ሱስ በተደጋጋሚ ወይም ቋሚ በሚባል ደረጃ ለረጅም ጊዜ የሚደረግና በአንድ ነገር ላይ አካላዊ ባህርያዊና ስነልቦናዊ ጥገኝነትን የሚያሳይ የአእምሮ ህመም ነው። ካሚኮ ጋር በስልክ ቆይታ ያደረጉት በደብረታቦር ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህርና የታድሶ አገልግሎት ዳይሬክተር ጌታ ሰው ለጋስ ሰዎች በተለያዩ ምክንያቶች ወደ ሱስ እንደሚገቡ ያስረዳሉ። የተለያየ ጭንቀት ወይም ደግሞ ድብርት በሚጋለጡበት ጊዜ የተለየ ሮል ወይም ደግሞ ሚና ሲሰጣቸው፣ ለምሳሌ ተማሪዎች ፈተና በሚፈተኑበት ጊዜ በቃ ራሳቸውን ለማስደሰት ሲሉ ወደ ሱስ ሊገቡ ይችላሉ። እነዚህ ሱስ አምጪ ንጥረ ነገሮች በቀላሉ በአካባቢያቸው መገኘታቸው እነዚህን ሱስ አምጪ ንጥረ ነገሮች ደግሞ ለምሳሌ የቤተሰብ አካል ሲጠቀማቸው ሊያዩ ይችላሉ። ጎረቤት ሲጠቀማቸው ሊያዩ ይችላሉ። በአካባቢያቸው ያሉ ሰዎች ሲጠቀማቸው ሊያዩ ይችላሉ። በተለይ ደግሞ አድወሰንት ስቴጅ ላይ ያሉት እድሜያቸው ከአስራ አንድ እስከ አስራ ዘጠኝ ዓመት ያሉት ሕጻናት ወይም ደግሞ ወጣቶች በዚህ ነገር በዚህ ምክንያት ወደ ሱስ ሊገቡ ይችላሉ። ወደ ሱስ የገቡ ሰዎች የተለያዩ ምልክቶች ይታይባቸዋል፣ የሚሉት ዳይሬክተሩ በሱስ የተጠቁ ሰዎች በሱስ አማካኝነት የዕለት ከዕለት ተግባራቸውን ለማከናወን ሲቸገሩ እንደሚስተዋልም ም አብራርተዋል ሱስ ውስጥ የገቡ ሰዎች ብዙ አይነት ምልክቶች ሊያሳዩ ይችላሉ። በጣም ብዙ የሆነ ሱስ ለረጅም ጊዜ መውሰድ ለምሳሌ አልኮል ከሆነ በጣም ብዙ አማውንት ሊወስዱ ይችላሉ። ሲጋራም ከሆነ በጣም ብዙ ቁጥር ያለው ሲጋራ ሊያጨሱ ይችላሉ። ሁለተኛው ደግሞ ይሄ ክሬቪንግ ምንለዋለ ደግሞ ደግሞ በአማርኛው ውስዋስ እንለዋለን ወይም ደግሞ አንጣንጣ የማለት ስሜት ሊከሰትባቸው ይችላል። ሶስተኛ ለማቆም ወይም ለመቀነስ መቸገር፣ የሚሰጣቸውን ኃላፊነት በአግባብ መወጣት አለመቻል፣ ወይም ደግሞ የዕለት ተዕለት ተግባራቸውን ማከናወን አለመቻል ወይም ደግሞ ማህበራዊ ግንኙነታቸውን መቀነስ ወይም ደግሞ እስከ ማቋረጥ ድረስ ሊደርስ ይችላል። ሰዎች በሱስ ዓለም ውስጥ የሚኖሩ ከሆነ ለተለያዩ በሽታዎችና ማህበራዊ ችግሮች ሊጋለጡ እንደሚችሉም መምህር ጌታ ሰው ተናግረዋል። ሰዎች ሱስ ውስጥ ካሉ ብዙ ተጽዕኖች ወይም ጉዳቶች ይደርስባቸዋል። ለጭቀት፣ ለድብርት እንዲሁም ለሌሎች ከባድ የስራምሮ ችግሮች የመጋለጥላቸው በጣም ከፍተኛ ነው። ለኤች አይቪ መጋለጥ ሪስክ አላቸው። ለጉበት በሽታ ሊጋለጡ ይችላሉ። ወይም ለሌሎች የአባለዘር በሽታዎች ወይም ለሌሎች ኢንፌክሽኖች የመጋጠላቸው በጣም ከፍተኛ ነው። ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ይጋለጣሉ። ሱስ እንደ ማንኛውም የጤና ችግር መታከም እንደሚችል የተናገሩት መምህር ጌታሰው በቅድሚያ የሱስ ተጠቂ የሆኑ ሰዎች ከሱስ ለመውጣት ቁርጠኛ መሆን ይኖርባቸዋል፣ ህብረተሰቡም ድጋፍ ሊያደርግላቸው ይገባል ብለዋል እንደ ማንኛውም የጤና ችግር መታከም የሚችል ከሱስ ለመውጣት ትልቁ ኃላፊነት የሚወጡት ራሱ የሱስ ተጠቂው ስለሆነ ስለዚህ በራሱ መንገድ ሊወጣ ይችላል። ነገር ግን አብዛኞቹ ደግሞ በራሳቸው መንገድ ከሱስ ለመውጣት ስለሚቸገሩ ሕክምና ሊያስፈልጋቸው ይችላል። ሕክምና ከፈለጉ ደግሞ እንግዲህ ሱስ ሕክምና ማዕከላት አሉ። ለምሳሌ የደብረ ታቦር ዩኒቨርሲቲ የሱስ ሕክምና ማዕከል አለ። ወደዛ መጥተው ሕክምና ማድረግ ይችላሉ። እነዚህ ሰዎች ህክምና እንዲያገኙ የተቻላቸውን ጥረት ማድረግ መቻል አለባቸው። ሰፖርት ማድረግ መቻል አለባቸው። ድጋፍ ስንል አንድ እንዲታከሙ ወደ ህክምና ተቋም እንዲሄዱ ሊሆን ይችላል። አንድ ደግሞ ከወጡ በኋላ ተመልሰው ወደዛ ነገር እንዳይገቡ ሰፖርት በማድረግ ሊሆን ይችላል። ከጊዜ ወደ ጊዜ መጠኑ እየጨመረና በዓለም አቀፍ ደረጃ ችግር የሆነውን ሱስን ለመግታት ሌሎች ዩኒቨርሲቲዎችም የደብረ ታቦር ዩኒቨርሲቲን ተሞክሮ በመውሰድ የሱስ ማገገሚያ ተቋማትን መገንባት እንዳለባቸውም መምህር ጌታሰው መልእክት አስተላልፈዋል።